ሰላም ለእናንተ ይሁን ባለም በአለም ዙሪያ ያላችሁ ሁላችሁ የክርስቶስ ኢየሱስ ሰላምና ፀጋ ይብዛላችሁ እህታችሁ ሚሮን ድንበሩ ነኝ ክብር ሁሉ ለአምላካችን ለእግዚአብሔር ይሁን ዛሬ ወደ እናንተ ብቅ ያልኩት የጸሎት በረከቶች የሚለው ባለፈው ሳምንት የጀመር ነው ሁለተኛውን ክፍል ይዤ ነው ዛሬ የምንመለከተው እግዚአብሔር ቃል አንደኛ ሳሙኤል ላይ ያለ ነው አንደኛ ሳሙኤል ምዕራፋን ከቁጥር 19 ጀምሮ ያለውን እግዚአብሔርን ቃል አነብላችኋለሁ ማልዶም ተነስተው በእግዚአብሔር ፊት ሰገዱ፣ ተመልሰው ወደ አርማቴን ወደ ቤታቸው መጡ። ህልቃና ሚስቱን ሀናን አወቃት፣ እግዚአብሔርም አሰባት። የመፀነሷ ሙራት ካለፈ በኋላ ሃና ወንድ ልጅ ወለደች። እርሷም ከእግዚአብሔር ለምኜዋለሁ ስትል ስሙን ሳሙኤል ብላ ጠራችው ይላል እግዚአብሔር ቃል። በዚህ አንደኛ ሳሙኤል ከምዕራፍ አንድ ከቁጥር አንድ ጀምሮ ያለውን ሙሉ የእግዚአብሔርን ቃል ስንመለከት ስለ አንድ ቤተሰብ እናገኛለን። ይህም ቤተሰብ የህልቃና ቤተሰብ ነው። ህልቃና ሁለት ሚስቶች ሲኖሩት አንደኛው ሚስቱ ፊናና ትባላለች። ፊናና ልጆች አሏት። ሁለተኛው ሚስቱ ደግሞ ሀና ትባላለች። ሀና ልጅ አልነበራትም። ይህ ቤተሰብ እግዚአብሔርን የሚያመልክ ቤተሰብ በአመት አንዴ ደግሞ ወደ ሴሎ እየሄደ ለእግዚአብሔር የሚሰግድ ቤተሰብ ነው። መስዋዕትን የሚያቀርብ ስግደትን የሚያቀርብ ቤተሰብ ነው። በዚህ ቤተሰብ መካከል ፊናና የሀና ጣውንት ስለነበረች ሀናን ታበሳጫትና ታስቆጣት ነበር። ምክንያቱም ሀና ልጅ አልነበራትም። ልጅ ስላልነበራት በሌላት ነገር፣ በክፍተቷ ፊናና እየተጠቀመች የተለያዩ ነገሮችን ትናገራትና ታበሳጫት፣ ታስቆጣትም እንደነበር እግዚአብሔር ቃል ይናገራል። ህልቃና ግን ከፊናና ይልቅ ሀናን እጅግ ይወዳት ስለነበር ወደ ሴሎ ለእግዚአብሔር ቤት ለመስገድ በሚወጡበት ሰዓት ከፊናና ይልቅ እድል ፈንታ ለሃና ይሰጣት ነበር። ሃና ግን የፊናና ንግግር ወይም ደግሞ ፊናና የምታሳያት ነገር እጅግ ያበሳጫት፣ ያስቆጣትም ነበር። ከዛም አልፎ ደግሞ ሃና ትበሳጫለች፣ ትቆጣለች፣ ታዝናለች፣ ታለቅሳለች፣ ምግብም አልቀምስም ትል ነበር ይላል እግዚአብሔር ቃል። ይህንን ያየ ህልቃና እኔ ከአስር ልጆች አልበልጥብሽምን። ሀናን ህልቃና ይወዳት ስለነበር እኔ ከአስር ልጆች አልበልጥብሽምን ሽምን ይላት ነበር። እንዳትበሳጭ ይፈልግ ነበር። እንዳታለቅስ ይፈልግ ነበር። እንዳታዝን ይፈልግ ነበር። ምግብ እንድትበላ ነበር ህልቃና የሚፈልገው። ሀና ግን ፊናና በምታሳያት ነገር፣ ፊናና በምታደርጋት ነገር ትበሳጫለች፣ ትማረራለች፣ ታለቅሳለች፣ ምግብ አልቀምስም ትላለች። ይህ ሁሉ መሆኗ ግን የጥያቄዋ መልስ ሊሆን አልቻለም። ሀና መበሳጨቷ፣ ሀና ማዘኗ፣ ሀና ማልቀሷ፣ ምግብ አልቀምስም ማለቷ የምትፈልገው ነገር እጇ ላይ እንዲገባ አላደረግም፣ ወይም ደግሞ ጥያቄዋ እንዲመለስላት አላደረግም። ዛሬም ይህንን ፕሮግራም የምትከታተሉ በዓለም ዙሪያ ያላችሁ ሁላችሁ በቤታችሁ ላይ ያለ እንቆቅልሽ ቢኖር፣ በህይወታችሁ ውስጥ ያለ ያልተሟላ ነገር ቢኖር እያሰባችሁት ያልተሳካላችሁ መጨበጥ እየፈለጋችሁ ያልጨበጣችሁት መውረስ እየፈለጋችሁት ያልወረሳችሁት ነገር ቢኖር ያልሆነላችሁንና ያልተደረገላችሁን አስባችሁ ወይም ደግሞ እየሆነባችሁና እየተደረገባችሁን ያለውን ነገር አስባችሁ መበሳጨት፣ ማልቀስ፣ ተስፋ መቁረጥ፣ ማዘን፣ አንገት መድፋት፣ ማቀርቀር ነገራችሁን ሊቀይረው ወይም ደግሞ መልስን ሊያመጣላችሁ አይችልም። ነገር ግን በሆነባችሁ ወይም በደረሰባችሁ ነገር በተነሳባችሁ ማዕበልም ውስጥ ሆናችሁ እግዚአብሔርን ስትፈልጉት፣ በእግዚአብሔር ፊት በጸሎት ስትሆኑ እግዚአብሔር ለጥያቄያችሁ መልስ ቆቅልሻችሁን ሊፈታ ይመጣል። ጥያቄያችሁን ሊመልስ ይመጣል። ከሰው ዘንድ ለምናችሁ ልታገኙ የማትችሉትን ነገር እግዚአብሔር አምላክ ይሰጣችኋል። አያችሁ ሀና ስትበሳጭ፣ ስታለቅ፣ ስታዝን፣ ምግብ አልቀምስም ስትል ይሄ ሁሉ የሕይወት ምዕራፏ ይሄ ሁሉ የምታደርገው እንቅስቃሴ አንዳች መልስን አላመጣላት። ነገር ግን እግዚአብሔር ቃል ምን ይላል? ቁጥር አስር ላይ እርሷም በልቧ ትማርር ነበር፣ በእግዚአብሔር ፊት ጸለየች፣ ጽኑ ለቅሶም አለቀሰች። አሁን ሀና በልቧ ትማርር ነበር ይላል፣ ከዛ በእግዚአብሔር ፊት ጸለየች የሚል ቃል ታገኛላችሁ፣ ቁጥር አስር ላይ አና ተማራ መፍትሄ አላገኘችም። አልቅሳ መፍትሄ አላገኘችም። ተጨንቃ መፍትሄ አላገኘችም። ምግብ አልቀምስም ብላ መፍትሄ አላገኘችም። ወይም የምትፈልገውን ልጅ አላገኘችም። ማህፀኗ ተዘግቷል። በእንባዋ ብዛት በለቅሰዋ ብዛት በጭንቀቷ ብዛት በመከራዋ ብዛት ምግብ አልበላም አልቀምስም በማለቷ ብዛት ማህፀኗ አልተከፈተላትም። የእግዚአብሔር ቃል አንደኛ ሳሙኤል ቁጥር አስር ላይ እንደሚለው ሐናም በእግዚአብሔር ፊት ጸለች ይላል። አያችሁ፣ የጥያቄያችሁ መልስ ያለው በእግዚአብሔር ፊት በምጸልዩት ጸሎት ነው። እንቆቅልሻችሁ የሚፈታው በእግዚአብሔር ፊት በምጸልዩት ጸሎት ነው። ቀንበራችሁ የሚሰበረው በእግዚአብሔር ፊት በምጸልዩት ጸሎት ነው። አሁን ሐና በእግዚአብሔር ፊት ጸለች ይላል ቁጥር አስር ላይ ምን ብላ ጸለች? ሐናም እንዲህ አለች ስትጸልይ የባህሪያህን መዋረድ ብትመለከት አለች፣ አቤቱ አለች ሀናም ስትጸልይ እንዲህ ያለችው የሰራዊት አምላክ ጌታ ሆይ የባህሪያህን መዋረድ ብትመለከት፣ ባህሪያህን ብታስባት፣ ለባሪያ ወንድ ልጅን ብትሰጣት፣ መልሼ ለአንተ እሰጥሃለሁ። አያችሁ ጉዳይዋን፣ ጥያቄዋን፣ እንቆቅልሿን በእግዚአብሔር ፊት ይዛ መጣች። ይዛ መጣ እንዲያለች አንተ የሰራዊት ጌታ ነው አለች። የሁሉ ጌታ ነው። ጌትነቱን ተናገረች ለአምላክነቱ እውቅና ሰጠች። ለጌትነቱ እውቅና ሰጠችና ከዛ የባሪያን መዋረድ ብትመለከታለች ያለችበትን አሳየች። ፊናና በምታደርጋት ነገር፣ በምታበሳጫት ብስጭት ሀና እንደተዋረደች ይሰማት ነበር ባለመውለዷ በመካንነቷ ምክንያት ልጅ ባለማቀፏ ምክንያት እንደ ሌሎች እህቶች ልጇን አቅፋ ባለመሳሟ ልጆች በቤቷ ባለመኖሩ ምክንያት ሀና እንደተዋረደች ይሰማት ነበር። ስለዚህ የባሪያህን መዋረድ ብትመለከታለች፣ ከዛ ባሪያህን ብታስባታለች። እግዚአብሔር ደግሞ ሁልጊዜ የማያልፈው ጸሎት አስበኝ የሚለው ጸሎት ነው። ባሪያህን ብታስባት አለች። ደግሞ ወንድ ልጅን ብሰጣት አለች። የምትፈልገውንም ነገረች። ምን እንደሚያስፈልጋት እግዚአብሔር ምን ሊሰጣት እንደሚችል ምን እንደሚያስፈልጋት፣ በጊዜው የሚያስፈልጋት ልጅ ስለሆነ ለዛውም እሷ የምትፈልገው ወንድ ልጅ ስለሆነ ወንድ ልጅን ብሰጣት አለች። ከዛ መልሼ እሰጣለዋለች የምሰጠኝን ደግሞ አለች፣ ላንተ ነው የምሰጠው አለች። ወገኖቼ፣ ይሄንን ብላ በእግዚአብሔር ፊት ጸለች። ይህንን ስትጸልይ ታዲያ በመቅደስ ነበርና እየጸለች የነበረው ሀና ስትጸልይ ድምጿን አታሰማም። ከንፈሯን ብቻ ነበር የምታንቀሳቅሰው። በዛ ሰዓት ኤሊም አያት፣ አያትና ካህኑ ኤሊም አይቷት ይናገር ጀመረ። ስካር መሰለ። ምክንያቱም ታነበንባለች፣ ረጅም ሰዓት ቆይታ ነው እየጸለየች ያለው በእግዚአብሔር ፊት ጉዳዩን ይዛ በእግዚአብሔር ፊት ነፍሷን እያፈሰሰች ነው ያለችው። ስለዚህ ስካርሽን አርቂው አላት። የሰከረች መስሏት ካህኑ። እርሷ ግን ነገረችው እንዳልሰከረች። ሰክሬ አይደለም አለች፣ ነፍሷ ያዘነባት ሴት ነኝ ነፍሴን አለች፣ ነፍሴን በአምላኬ ፊት እያፈሰስኩ ነው አለች። ሀና ነፍሷን በአምላኳ ፊት እያፈሰሰች ነበር። ታዲያ ባረካት እግዚአብሔር፣ የለመንሽውን ይስጥሽ አላት። እሷም ያንን ከካህኑ አንደበት የወጣውን ይህንን ቃል አሜን ብላ ተቀብላ ከዛ በኋላ አዘንተኛ መስላ አልታየችም። ተነሳች፣ ታጠበች፣ በላች፣ አዘንተኛ አልመሰለችም ይላል ወገኖች ዛሬ አንድ መልእክት ተነግራቸዋለሁ። በከበደባችሁ ጉዳይ ላይ የእግዚአብሔርን ፊት ፈልጉ። እግዚአብሔር የከበዳችሁ ነገር ያንከባልለዋል። እንቆቅልሽ በሆነባችሁ ነገር የእግዚአብሔርን ፊት ፈልጉ። እንቆቅልሻችሁን ይፈተዋል። ባለቀባችሁ ጉዳይ እግዚአብሔርን ፊት ፈልጉ። እግዚአብሔር ያለቀባችሁ ነገር ይቀጥለዋል። በሌላችሁ ነገር ላይ በእግዚአብሔር ፊት ጸልዩ። የሌለው ነገራችሁ ይመጣል። የእግዚአብሔር መገኘት በህይወታችሁ እንዲሆን፣ በአገልግሎታችሁ ላይ እንዲሆን፣ በዘመናችሁ ላይ እንዲሆን የእግዚአብሔርን ፊት ፈልጉ። የእግዚአብሔር መገኘት ህይወታችሁን ይሞላዋል፣ አገልግሎታችሁን ይቀይረዋል። ጠረናችሁን፣ መዓዛችሁን ይቀይረዋል። ደክሟችሁ ከሆነ እግዚአብሔርን ፊት ፈልጉ፣ ያበረታችኋል። አዝናችሁ ከሆነ የእግዚአብሔርን ፊት ፈልጉ፣ እግዚአብሔር እንደ ሃያል እንደ ብርቱ ሰራዊት ያቆማችኋል። ፊቱ ፊታችሁን ያበራል። በፊቱ ውስጥ በመቆየት ውስጥ ያለው ታላቅ የሆነ መታደስ ይሆናል። በፊቱ ስትቆዩ እግዚአብሔር ነገራችሁን ይቀይረዋል፣ ይሰራዋል። ከማንም ዘንድ ልታገኙ የማትችሏቸውን ድንቅ ስጦታዎችን ይሰጣቸዋል። የእግዚአብሔር ፊት አያሳፍርም። በፊቱ በምትቆዩበት ቆይታ ሁሉ ፊታችሁ ያበራል እንጂ ፊታችሁ አያፍርም። በእግዚአብሔር ፊት በምትቆዩት ቆይታ ሁሉ ፊታችሁ ያበራል እንጂ ፊታችሁ ፈጽሞ አያፍርም። በእግዚአብሔር ፊት በምትንበረከቁት መንበርከቅ ብዙ አልሸነፍ ያሏችሁ ነገሮች ታሸንፋላችሁ እንጂ ፈጽሞ አትሸነፉ። እግዚአብሔር ለሁሉ መልስ ነው። እግዚአብሔር ጥያቄያችን ሁሉ የሚመልስ እንቆቅልሻችን ሁሉ የሚፈታ የሰራዊት አምላክ ነው። እግዚአብሔር ቃል ሲናገር እንደዚህ ነው የሚለው። ቁጥር 19 ላይ እግዚአብሔርም አሰባት የመጸነሷም ወራት ካለፈ በኋላ ሀና ወንድ ልጅ ወለደች። እግዚአብሔርም አሰባት ይላል። አያችሁ፣ አስበኝ ብላ ሀና ጸልያ ነበር። እግዚአብሔርም አሰባት ይላል። ከዛ የመፀነሷ ሞር ወራት ካለፈ በኋላ የጠየቀችው ወንድ ልጅ ነው፣ እግዚአብሔርን እግዚአብሔርም የሰጣት ወንድ ልጅ ነው። አሰባት፣ ወንድ ልጅን ሰጣት፣ አሰባት፣ አስታቀፋት። አስበኝም ብላ ጸለየች፣ እግዚአብሔር አሰባት፣ ወንድ ልጅን አስታቀፋት። ባለቀሰችበት፣ ባዘነችበት፣ በተጨነቀችበት ምግብ አልቀምስም ባለችበት በዛው ቤት ውስጥ እግዚአብሔር ወንድ ልጅን አስታቀፋት። እግዚአብሔር አሰባት። እግዚአብሔር አሳቃት። ባዘናችሁበት፣ በተከዛችሁበት፣ ፈጽሞ በተጨነቃችሁበት ምዕራፍ፣ በደከማችሁበት ምዕራፍ እግዚአብሔር ሰጥቶ ያስቃቸዋል። እግዚአብሔር ጎብኝቶ ያስደንቃቸዋል። ሰዎች ስለ እናንተ ብዙ ባሉበት ምዕራፍ ተቺዎች በተቹበት ተሳዳቢዎች በተሳደቡበት ነቃፊዎች በነቀፉበት በዚያው ምዕራፍ ላይ እግዚአብሔር ታሪካችሁን ይቀይራል። ታሪክ ሰሪ ያደርጋቸዋል። ሐና የታቀፈችው የጠየቀችውን ነው። ሐና የጠየቀችው ወንድ ልጅ ነው። እግዚአብሔር የሰጣች ወንድ ልጅ ነው። እግዚአብሔር የጠየቃችሁትን ሰጥቶ በምስጋና ያቆማቸዋል። በከሰሳችሁ ፊት ባዋረዷችሁ ፊት በሰደቧችሁ ፊት በምስጋና ያቆማቸዋል። እግዚአብሔር የድል አምላክ ነው፣ ድልን ያቀዳጃቸዋል። በጌታ በኢየሱስም እባርካቸዋለሁ። ይህ እግዚአብሔር ጸሎታችሁን ሊሰማ ያለበት ጊዜ ነውና በዚህ ጊዜ ላይ በምትጸልዩ ጸሎት ሁሉ አምላካዊ መልስ ይፍጠንላችሁ። በኢየሱስ ስም የተዘጉ ደጆቻችሁ ይከፈቱ። የጸለያችሁትን ተቀበሉ። እግዚአብሔር ያስታቅፋችሁ። እግዚአብሔር የለመናችሁትን ይስጣችሁ። እግዚአብሔር በሞገስ ይጎብኛችሁ። እግዚአብሔር ጩኸታችሁን ይስማ። በጌታ በኢየሱስም እባርካቸዋለሁ። ይህንን ፕሮግራም የምትከታተሉ ሁላችሁም ሃና ባፈረችበት ሃና ባለቀሰችበት ሃና በተጨነቀችበት በዛው ቤት ውስጥ እግዚአብሔር ለክብርና ለምስጋና ነገሯን እንዳደረገ ባለቀሳችሁበት፣ በተገፋችሁበት፣ በደከማችሁበት፣ አንገት በደፋችሁበት ሰፈር ላይ በዛ መስሪያ ቤት ላይ በዛው ቤት ላይ እግዚአብሔር የጸሎታችሁን መልስ ሰጥቶ አፋችሁን በምስጋና ይክፈት። ከንፈራችሁ በእልልታ ይሞላ። እግዚአብሔር እንደገና በታላቅ ዜማ በታላቅ ምስጋና ያቁማችሁ። አያችሁ፣ ሀና ድጋሚ ወደ ሴሎ ስትመጣ ከእግዚአብሔር ለምና የተቀበለችውን ሳሙኤልን ታቅፋን የመጣችሁ ሳሙኤልን ይዛን የመጣችሁ ምዕራፍ አንድ ላይ መካን ሆና ማሕፀኗ ተዘግቶ በእግዚአብሔር ፊት መታ ቆማ ጸለያለች። ካህኑ እያያት ጸልያለች። ጸሎቷን በእግዚአብሔር ፊት አቅርባለች። ነገር ግን ስትመለስ ባዶዋን አልመጣችም። ያኔ የጸለየችውን ጸሎት በእግዚአብሔር ፊት ያቀረበችው ልመና ተቀብላ ታቅፋ በካህኑ ፊት ቆማ ተናግራለች። ምዕራፍ ሁለት ላይ ደግሞ መዝሙር ይዛ ቆማለች። ምዕራፍ አንድ አልቅሳ ነበር። ምዕራፍ አንድ ተበሳይታ ነበር። ምዕራፍ አንድ ለቅሶ አብዝታ ነበር። ምዕራፍ አንድ ላይ ምግብ አልቀምስም ብላ ነበር። ምዕራፍ ሁለት ላይ ግን መዝሙር ይዛ መጣች። ልቤ በእግዚአብሔር ጸና፣ አፌ ተከፈተ፣ አፌ በጠላቶች ላይ ተከፈተ፣ ቀንዴም ከፍ ከፍ አለ የሚል መዝሙር ምዕራፍ ሁለት ላይ ይዛ መጣች። በኢየሱስም ስም ባለቀሳችሁበት ምዕራፍ ነገራችሁ አያበቃም። ምዕራፍ ሁለት የምስጋና ምዕራፍ የዝማሬ ምዕራፋችሁ በኢየሱስም ተከፈተ። ይሄንን ፕሮግራም የምተከታተሉ ሁላችሁ ምዕራፍ ሁለት የምስጋና ምዕራፍ የጸሎታችሁን መልስ ታቅፋችሁ የምትቆሙበት ጸሎታችሁ ተመልሶ በምስጋና በእግዚአብሔር ፊት የምታዜሙበት ምዕራፍ በኢየሱስም ተከፈተላችሁ። ከዚህ በኋላ ያለው ጊዜያችሁ ሁሉ እግዚአብሔር ፊት ያቀረባችሁ ተሰምቶ የለመናችሁትን ተቀብላችሁ እንደገና በምስጋና የምትቆሙበት ሆነ። ነገራችሁ በኢየሱስም ፍሬያ አፈራ። ነገራችሁ በኢየሱስም አበበ። የደረቀባችሁ ነገር ለመለመ። የሞተባችሁ ነገር ተነሳ። የሌለው ነገራችሁ በኢየሱስም ወደ መኖር መጣ ምዕራፍ ሁለት ሆነላችሁ የምስጋና ምዕራፍ የዜማ ምዕራፍ የድል ምዕራፍ የመከናወን ምዕራፍ እግዚአብሔር ይህንን ጠይቄ ነበር አደረገልኝ ብላችሁ ለስሙ ክብር የምሰጡበት ምዕራፍ በኢየሱስም በህይወታችሁ ላይ ሆነ እግዚአብሔር መባረክን ይባርካችሁ እግዚአብሔር ዳርቻችሁን ያስፋ እግዚአብሔር የእጆቻችሁን ስራ ይባርክ እግዚአብሔር ዘራችሁን ይባርክ ዘራችሁ በባህር ውስጥ እንዳለ አሸዋ ይብዛ፣ በሰማይ እንዳለ ከዋክብት ይድመቅ። በሄዳችሁበት ሁሉ እግዚአብሔር ምድሪቱን አሳልፎ ይስጣችሁ። እግዚአብሔር መከናወንን ይስጣችሁ። የእጆቻችሁ ስራዎች ይባረኩ። በምትገቡ በስፍራ ሁሉ ሞገስን አገኙ። ስትናገሩ ተደመጡ። ከከንፈሮቻችሁ የሞገስ ቃል ይንጠባጠቡ። በኢየሱስም ብዬ ባርኪያቸዋለሁ። ጸጋ ከእናንተ ጋር ይሁን። እጅግ በጣም እወዳችኋለሁ። ጌታ ኢየሱስ ክርስቶስ በነገር ሁሉ ይባርካችሁ። የሐናን ጸሎት እንደሰማ ጸሎታችሁ ተሰማ። ሐና በእንባ ቆይታ ነበር። ነገር ግን በምስጋና ተመልሳ እንደመጣች ነገራችሁ በምስጋና በኢየሱስም ተዘጋ። ምዕራፍ አንድ የለቅሶ ምዕራፍ፣ ምዕራፍ አንድ የጭንቀት ምዕራፍ፣ ምዕራፍ አንድ የብቸኝነት ምዕራፍ፣ ምዕራፍ አንድ የሐዘን ምዕራፍ ነበር። ምዕራፍ ሁለት የምስጋና ምዕራፍ ሁለት የዜማ እንደሆነላት በኢየሱስ ምዕራፍ ሁለታችሁ ጀመረ። ተባረኩ ወዳ